ሰላምታ ጥልኝ ክቡራት ተመልካቾቻችን፣ ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴነኝ አብሯችሁን ቆዩ። የሐረሪ ክልል መስተዳድር ምክር ቤት ካብኔ የቀረበለትን የበጀት ክለሳ ጸደቀ። የሐረሪ ክልል መስተዳድር ምክር ቤት ካብኔ ባካሄደው መደበኛ ስብሰባ የ2017 የበጀት ዓመት የዘጠኝ ወራት እቅድ አፈጻጸም መነሻ በማድረግ የቀረበለትን የበጀት ክለሳ አጽድቋል። ካብኔው በክልሉ ገንዘብና ኢኮኖሚ ትብብር ቢሮ አማካኝነት የቀረበለትን ከ2 ነጥብ 14 ሚሊዮን ብር በ214 ሚሊዮን ብር የበጀት ክለሳ ነው ተወያይቶ ያጸደቀው። የበጀት ክለሳው ተጨማሪ በጀት የጠየቁ ስራዎች በመኖራቸው መሆኑም ተገልጿል። የበጀት ክለሳው ያስፈለገው በተለይም ፊዚካልና ፋይናንሻል አፈጻጸማቸው ዝቅተኛ የሆኑ ፕሮጀክቶችን በመለየት የላቀ ኢኮኖሚያዊና ማህበራዊ ፋይዳ ላላቸው የበጀት እጥረት ላጋጠማቸው ጉዳዮች የሚውል ነው ተብሏል። ካቢኔ የቀረበለትን የበጀት ክለሳም በሙሉ ድምጽ አጽድቋል። የክልሉ ካቢኔ ከዚህ በተጨማሪም በተለያዩ ጉዳዮች ላይ ተወያይቶ አቅጣጫ አስቀምጧል ተቀምጧል በክልሉ ባረንጓዴ አሻራ መርሃ ግብር የተገኙ ውጤቶችን አጠናክሮ ማስቀጠል እንደሚገባ ተገለጸ የሀረሪ ክልል ምክር ቤት ቋሚ ኮሚቴ አባላት በክልሉ ግብርና ልማት ቢሮ የስራ ጉብኝት አካሂደዋል ዘገባው ያረፋቱስ ማን ነው ያብስራ አሰግድ የሐረሪ ክልል ምክር ቤት ቋሚ ኮሚቴ አባላት በክልሉ ግብርና ልማት ቢሮ የስራ ጉብኝት አድርገዋል። በጉብኝታቸውም የዘር አቅርቦት፣ የልማት ትሩፋት እና አረንጓዴ አሻራ ላይ የተሰሩ ስራዎችን ምልከት አካሂደዋል። የክልሉ ግብርና ቢሮ ምክትል ኃላፊው አቶ ነስረዲን አህመድ እንደገለጹት በቢሮ እየተሰሩ ያሉ ስራዎች ዙሪያ ገለጻ ያደረጉ ሲሆን በበጀት አመቱ 11774 ሄክታር በምርጥ ዘር ለመሸፈን ታቅዶ እየተሰራ እንደሚገኝ ገልጸዋል። ለዘንድሮ የአረንጓዴ አሻራ መርሃ ግብር የቅድመ ዝግጅት እየተደረገ እንደሚ የሚገኝም ገልጸዋል። የቋሚ ኮሚቴ አባላቱ የተለያዩ ጥያቄዎችና አስተያየቶች ያነሱ ሲሆን ከአረንጓዴ አሻራ ጋር ተያይዞ ጅምር ስራዎች ጥሩ መሆናቸውን፣ አንዳንድ የሚታዩ ክፍተቶችን የማስተካከል ስራ ሊሰራ እንደሚገባ አስታውቀዋል። እንዲሁም ከሊማት ትሩፋት ጋር ተያይዞ ያለው ስራ መልካም መሆኑንና ከዚህም የበለጠ ሊሰራ ይገባል ብለዋል። በአረንጓዴ አሻራ የተተከሉ ተክሎች እንዲጸድቁ ከማድረግ አኳያ አበረታዊ ስራዎች እየተሰሩ መሆኑንና ምክር ቤቱ አስፈላጊውን እገዛ እንደሚያደርግ ተናግረዋል። እየተሰሩ ያሉ ስራዎች መልካም ጅማሮዎች ሊጠናል ሊጠናከሩ እንደሚገባ ና ያሉት ጉድለቶች ደግሞ ሊፈቱ እንደሚገባም ጠቁመዋል የሐረሪ ክልል ምክር ቤት የኢኮኖሚ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጅብሪል መሐመድ ባስቀመጡት አቅጣጫ የአረንጓዴ አሻራ የሀገር አጀንዳ በመሆኑ እየተደረገ ያለው ክትትልና ቁጥጥር ተጠናክሮ ሊቀጥል እንደሚገባ ተገልጿል በማዳበሪያ ማከፋፈል ዙሪያ እየተሰራ ያለው ስራ መልካም መሆኑን ና አሁን በተቻለ መጠን ለገበሬው መዳረስ እንዳለበት ና ከአረንጓዴ ልማት ጋር ተያይዞ እየተሰሩ ያሉ ስራ በወረዳዎች መካከል ያለውን ልዩነት ክትትል ሊደረግበት እንደሚገባ አቶ ጅብሪል አቅጣጫ አስቀምጠዋል። በመጨረሻም የቢሮ ምክትል ኃላፊ አቶ ነስረዲን በተነሱ ሀሳብና ጥያቄው ዙሪያ ማብራሪያ ሰጥተዋል። በግዢና ንብረት ማስወገድ ዘርፍ መንግስት ማግኘት የሚገባውን ገቢ ማሳደግ እንደሚገባ የሐረሪ ክልል ምክር ቤት ቋሚ ኮሚቴ ገለጹ። የክልሉ ምክር ቤት ቋሚ ኮሚቴ የሐረሪ ክልል የመንግስት ግዢና ንብረት ማስወገድ ጽህፈት ቤት የመስክ ምልከታ አካሂደዋል። ገዛኸኝ አራጌ የሐረሪ ክልል ቋሚ ኮሚቴ የበጀትና ፋይናንስ ጉዳይ ሰብሳቢ ወይዘሮ ፈቲያ ሳኔ የተመራው ልኡክ የክልሉን የመንግስት ግዢና ንብረት ማስወገድ ጽፈት ቤት የመስክ ምልከታ አካሂዷል። በምልከታው ወቅት ገለጻና ማብራሪያ ያቀረቡት የጽፈት ቤቱ ኃላፊ አቶ አብዱልባሲጥ አቡበከር እንደገለጹት ተቋማት የግዢና የማስወገድ እቅድን በጊዜ ለተቋሙ እንዲያቀርቡ በማድረግ በተያዘው በጀት ዓመት አበረታይ ስራ ማከናወን እንዳስቻለ ጠቅሰዋል። በተቋማት ላይ አገልግሎት የማይሰጡ ተሽከርካሪዎችና እቃዎችን በመለ የት 13 ሚሊዮን ብር መሰብሰብ መቻሉን ጠቁመዋል። በጀት አመቱ በህግ አግባብ ተገቢውንና አስፈላጊውን የጨረታ አካሄድ በመከተል የመንግስት ወጪ የቆጠበ ስራ መሰራቱንም ገልጸው የተለያዩ ንብረቶችን በሀገር ውስጥ የመተካት ስራዎች መሰራቱን ገልጸዋል። ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር በጨረታ አወጣጥና ግዢ ያፈጻጸም ስራዎች አመርቂ ስራ መከናወኑን አስረድተዋል። የተሰጣቸውን ገለጻና ምልከታ ተከትለው የቋሚ ኮሚቴ አባላቱ የተለያዩ ሀሳብና አስተያየቶችን አንስተዋል። በተለይም ጨረታ አሸናፊዎች የሚያቀርቡትን እቃዎች የጥራት ደረጃና ዘለ ቄታነት ዙሪያ ቁጥጥርና ክትትል ማድረግ እንደሚገባ ጠቁመዋል። ከመኪናና ሞተር ሳይክል ባሻገር ሌሎች ንብረቶችም ተከታትሎ ከማስወገድና መልሶ ለስራ የማዋል ስራ ላይ በትኩረት መስራት እንደሚገባም አስታውቀዋል። የክልሉ ቋሚ ኮሚቴ የበጀትና ፋይናንስ ጉዳይ ሰብሳቢ ወይዘሮ ፈቲሃ ሳኔ ባስቀመጡት አቅጣጫ የሚወጡ ጨረታዎችን በወቅቱ ለማከናወን የተሄደበት ርቀት አበረታች ቢሆንም ዘመኑን የዋጀ ቴክኖሎጂ በመጠቀም ስራዎችን ማሳለጥ እንደሚገባ ገልጸዋል። የበጀትና ፋይናንስ ጉዳይ ሰብሳቢ ቢ አክለውም ምርቶችን በሀገር ውስጥ የመተካት ስራ እንደ ሀገር ጠቀሜታው ዘርፈ ብዙ በመሆኑ ተጠናክሮ መቀጠል እንደሚገባም አሳስበዋል። በተለይም የሚወገዱ ንብረቶችን በየተቋማቱ በባለሙያ የመስክ ምልከታ በማድረግ መንግስት በዘርፉ ማግኘት የሚገባውን ገቢ ማሳደግ እንደሚገባ አሳስበዋል። በክልሉ አንገብጋቢ የሆኑ ግዢ የሚያስፈልጋቸውን ንብረቶችን በፍጥነት ማከናወን እንደሚገባም አቅጣጫ አስቀምጠዋል። የኢትዮጵያ ህዝቦች በደም የተሳሰሩ እንደ ስር በአንድ የተገመዱ የማይለያዩ ወንድማማች ህዝቦች ናቸው ሲሉ የሀረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ ገለጹ። በሀረሪ ክልል በ2017 ሁለተኛ ዙር የሀገር መከላከያ ሰራዊት ምልመላን በሚመለከት የክልሉ ወጣቶች ክንፍ ጋር የግንዛቤ ማስጨበጫ የውይይት መድረክ ተካሂዷል። ሄኖክ ግርማ ተጨማሪ ዘገባውን ያቀርበዋል። የኢትዮጵያ ህዝቦች በደም የተሳሰሩ እንደ ስር ባንድ የተጋመዱ የማያለያዩ ወንድማማች ህዝቦች ናቸው ሲሉ የሀረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ ገለጹ። በሀረሪ ክልል በ2017 ሁለተኛው ዙር የአገር መከላከያ ሰራዊትን ምልመላን በሚመለከት የክልሉ ወጣቶች ክንፍ የግንዛቤ ማስጨበጫ የውይይት መድረክ ተካሂዷል። የውይይት መድረኩ ላይ የተገኙት የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ እንደገለጹት የሀገር ልማትን እውን በማድረግ የህዝብን ተጠቃሚነት ለማረጋገ ሰላም ቁልፍ መሳሪያ ነው ብለዋል። በመሆኑም የሀገር ልማትን እውን ለማድረግ የሀገራችንን አንድነትና ሰላምን ለማወክ ከውስጥና ከውጭ የሚደረጉ ሙከራዎችን ማስቆም ብሎ መመከት ይገባል ብለዋል። የሀገራችንን አንድነትና ሰላምን በማረጋገጥ የሀገር ልማትና ብልጽግናን እውን ለማድረግ በሰው ኃይልና በቴክኖሎጂ የተደራጀ ጠንካራ የሀገር መከላከያ ሰራዊትን መገንባት ያስፈልጋለን ብለዋል። በተለይም የኢትዮጵያ ታሪካዊ ጠላቶች በሀገሪቱ ያሉ ሁኔታዎችን በመጠቀም የሀገራችንን ልማትና ብልጽግናን ለማሰናከል ህዝቡን በብሔርና በእምነት ለመከፋፈል እንቅስቃሴ እያደረጉ እንደሚገኙ ገልጸዋል። በመሆኑም የሀገራችንን ሉዓላዊነትን በማስከበር የምናልመውን ብልጽግና እውን ለማድረግ ጠንካራ ሰራዊትና ደጀን ህዝብ ያስፈልጋል ብለዋል። ከለውጥ ወዲህ የአገር መከላከያ ሰራዊቱን የአንድ የፖለቲካ ድርጅት ሳይሆን ኢትዮጵያን በሚመስል መልኩ ከአዲስ መገንባቱንም ገልጸዋል። በተለይም ወቅቱን የዋጀ ዘመናዊ የአገር መከላከያ ሰራዊት ለመገንባት ርብርብ እየተደረገ መሆኑንም ኃላፊው ገልጸዋል። ሰራዊቱ የቴክኖሎጂ እውቀት ባላቸው ብቁ የሰው ኃይል ግብአትና ደረጃጀት ለማጠናከር እየተሰራ መሆኑንም አክለዋል። የኢትዮጵያ ህዝቦች በደም የተሳሰሩ እንደ ስር በአንድ የተጋመዱ የማያለያዩ ወንድማማች ህዝቦች መሆናቸውን በመጠቆም ጠላት ይህንን አብሮነት ለማፍረስ እየሰራ ይገኛል ብለዋል። በመሆኑም ጠላት ህዝብን በብሔርና በእምነት በመከፋፈል የአገሪቱን ሰላም ለማወክ የሚያደርገውን ጥረት ወጣቱ ትውልድ በማምከን ህብረ ብሔራዊ አንድነትን ለመገንባት በሚደረገው ጥረት የበኩላቸውን ኃላፊነት እንዲወጡ መልእክታቸውን አስተላልፈዋል። የሐረሪ ክልል ብልጽግና ፓርቲ ወጣቶች ክንፋ ኃላፊው ወጣት ሙስጣፋ ኤልያስ በበኩላቸው ሐረር የምትታወቅበትን የሰላም የአብሮነትና የመቻቻል እሴቶችን ጠብቆ በማቆየት አርያ መሆን እንደሚጠበቅባቸው ገልጸዋል በመድረኩ ላይ በኢትዮጵያ መከላከያ ሰራዊት ዩኒቨርሲቲ የመጡ አመራሮች ጽሑፍ ቀርቦ ውይይት ተደርጎበታል በሐረሪ ክልል በደም የተጋመደ ለዘመናት የዘለቀ አብሮነት እሴትን አጠናክሮ ማስቀጠል እንደሚገባ የሀገር ሽማግሌዎች ገለጹ። አሁን ላይ ህዝቡን ለመከፋፈል የተለያዩ ሀሰተኛ መረጃዎች የሚያሰራጩ አካላት ከድርጊታቸው ሊቆጠቡ እንደሚገባም መልእክታቸውን አስተላልፈዋል። ዘገባው የሐምዛ ይሱፍ ነው። ተጨማሪው በተከታይነት ይቀርባል። በሐረሪ ክልል በደም የተገመደ ለዘመናት የዘለቀ አብሮነት እሴት ተጠናክሮ ማስቀጠል እንደሚገባ ከሐረሪ ብዙሃን መገናኛ ኤጀንሲ ጋር ቆይታ ያደረጉ የሀገር ሽማግሌዎች ገልጸዋል። ከሀገር ሽማግሌዎቹ መካከል ሀጂ ጠይብ አሊ እንደገለጹት የሐረሪና የኦሮሞ ብሔረሰብ በባህል፣ በእምነት፣ በጋብቻ ጠንካራ ትስስር ያላቸው ህዝቦች ናቸው ሲሉ የሀገር ሽማግሌዎቹ አስታውቀዋል። የክልሉ ህዝብ በመዋደድ በአብሮነት የመኖር እሴቱ ከሀገር አልፎ በዓለም አቀፍ ደረጃ እውቅና ያገኘ መሆኑን ገልጸው ባለፉት ጊዜ ጊዜያት ይህ ጠንካራ አብሮነትን ለመሸርሸር ብዙ ሙከራ ቢደረግም ሳይሳካ ቀርቷል ሲሉም ተናግረዋል። ናኖ ሀረርተን ረጋም የቃተን በሄፊ ኡመተ መጋላ ጃለላ መጋላ ወጅ ጅሬኛ ጃኒ መቃም በሄፍ መቃ ሰወ ወኒ በሲሴፍ ሀረር በዓለም ደረጃ የፍቅር የአብሮነት ከተማ ተብላ እውቅና አግኝታለች። እውቅና እንድታገኝ ያደረገው የህዝብ አንድነትና ስራ ነው። አሁንም የለውጥ መንግስት ጥሩ ነገር እየሰራ ነው። ባለፈው ጊዜ ኦሮሞው ሀረር ተብሎ መከፋፈሎች ታይቶ ነበር። አሁን ግን አንድ ሀገር አለን ብለን በአንድነት እየሰራን ነው። ወንድማማችን በሀዘን በደስታ እንገናኛለን። በብዙ ትስስር አለን። ሌላው የአገር ሽማግሌ የሆኑት አቶ አህመድ ዩሱፍ በበኩላቸው አሁንም ቢሆን ከለውጡ በኋላ ህዝቡ አንድነቱን ይበልጥ አጠናክሮ ሀገሪቷን በልማት ከፍ ለማድረግ የሚደረገው ጥረት ጉልህ ማሳያ መሆኑን አስታውቀዋል። ናኖ አኩማ ባንክ የመደብርሰ ናኖ ሀረሪ ክልል በፍቅር ነው የምትታወቀው። አንድነት ወንድማ ማች መገለጫችን ነው። የተለያዩ ብሄሮች አሉ። እኛ ኦሮሞና ሀረሪ እነሱን አቅፈን እየኖርን ነው። ቋንቋችን ባህላችን ሁለት ቢሆንም ኦሮሞና ሀረሪ አንድ ነው። እኛ እናንተ ሳንባባል በጋራ እንኖራለን። አዛ ለመቀብ ኖይ ብየተከኸይ ሰው እንጅሩ ነምኒከና በሌላ በኩል የሐረሪ ክልል ሀገር ሽማግሌዎች አባልና የባህል አዋቂ አይኑሪ አብዱላሂ እንደገለጹት የሐረሪና ኦሮሞ ሕዝቦች ትስስርና አንድነት ከሀገር አልፎ በስደት በባዕድ ሀገር ላይ ሆነው እርስ በርስ በመደጋገፍና በአብሮነት የሚታወቁ መሆኑን ገልጸዋል። ይህ ጠንካራ አንድነትን ለመሸርሸር የሚሰሩ ስራዎች ሊታሰብበት የሚገባ ጉዳይ መሆኑን አስታውቀው ወጣቱ ትውልድም የማዳመጥና ምክር መቀበል ባህሉን በማጠናከር በአንድነት ለሀገር እድገት መስራት አለባቸው ሲሉ ተናግረዋል። አፋን ወልቀቡ ኛ ወልቤኩ ኬ ጃ አብሮነታችን ወንድማማችነታችንን ጎልቶ ይታያል። ኦሮምኛ ስናገር ዘም ብሎ አያልፉኝም ሰላም ይሉኛል። ምን እንተባበር ይሉኛል። እኛም እንደዛውም በአንድ ነገርም አንለያይም። ትውልድም ማስተማር አለብን። ቤት ያለ መሰረት አይቆምም። ስለዚህ ለልጆቻችንም ሰርተን ልናሳይም ይገባል።

ሐጂ መሐመድ ዩሱፍ የክልሉ የሀገር ሽማግሌዎች ሊቀመንበር ሲሆኑ ጠንካራና ዘመናት የተሻገረ የህዝቡን አንድነት በጥቃቅን ችግሮች ከማወክ ይልቅ አንድነትን ማጠናከር ይበጃልም ብለዋል። የሀገር ሽማግሌዎች በዚህ ረገድ ሚናቸውን በአግባቡ ሊወጡ እንደሚገባም ገልጸዋል። አሁን ላይ የእኛ ትልቁ ችግር ድህነት ነው ያሉት ሀገር ሽማግሌዎቹ ህዝቡ መንግስት እየሰራው ያለውን ዘርፈ ብዙ ልማት ስራዎችን በመደገፍ ድህነትን ታሪክ ለማድረግ መስራት ነው የሚበጀውም ብለዋል። አሁን ላይ ህዝቡን ለመከፋፈል የተለያዩ ሀሰተ ኛ መረጃዎች የሚያሰራጩ አካላትም ከድርጊታቸው ሊቆጠቡ እንደሚገባ መልእክታቸውን አስተላልፈዋል። በክልሉ የፍርድ ቤቶችን አገልግሎት አሰጣጥ በማዘመን ቀልጣፋ አገልግሎት እየተሰጠ እንደሚገኝ የሐረሪ ክልል ጠቅላይ ፍርድ ቤት አስታወቀ። የድሬዳዋ ከተማ አስተዳደርና የአስተዳደሩ ፍርድ ቤት የስራ ኃላፊዎች በሐረሪ ክልል ጠቅላይ ፍርድ ቤት ተገኝተው ጉብኝት አካሂደዋል። የብስራት ስግድ ተጨማሪውን ታቀርበዋለች። በድሬዳዋ ከተማ አስተዳደር ይግባኝ ሰሚ ፍርድ ቤት ምክትል ፕሬዚዳንት በአቶ መሐመድ ኢብራሂም የተመራው ልዑክ በሐረሪ ክልል ጠቅላይ ፍርድ ቤት ተገኝተው የልምድ ልውውጥ አከናውነዋል። በምልከታቸው የክልሉ ጠቅላይ ፍርድ ቤት ምክትል ፕሬዚዳንት ወይዘሮ አይሻ አሚን እንደገለጹት ፍርድ ቤቶች እያከናወኑ የሚገኙትን የአገልግሎት አሰጣጥ ማዘመንን የጥራትና ቅልጥፍና ማሻሻያ ስራ ውጤታማነትን ለማሳደግ ያላቸው ምርጥ ተሞክሮ መጋራትና ቅንጅታዊ አሰራሩን ማጠናከር ይገባቸዋል ብለዋል። የክልሉ ጠቅላይ ፍርድ ቤት የዘመን የችሎት ስርዓት ግንባታ ስራን እንዲሁም የአገልግሎት አሰጣጥ ቅልጥፍናንና ጥራትን ማሻሻያ ስራዎች ትኩረት ሰጥቶ እያከናወነ መሆኑን አንስተው ከድሬዳዋ አስተዳደር ፍርድ ቤት ጋር በቅንጅት ለመስራት ዝግጁ መሆናቸውን ገልጸዋል። የልዑካን ቡድኑ አባላት በክልሉ ጠቅላይ ፍርድ ቤት እየተከናወነ የሚገኘውን የዘመን ችሎት ስርዓት ግንባታ እንዲሁም የመዝገብ ዲጂታላይዜሽን እና ሌሎች የማሻሻያ ስራዎች ተዘዋውረው ምልከታም አከናውነዋል። የመስተዳደሩ ይግባኝ ሳሚ ፍርድ ቤት ምክትል ፕሬዚዳንት አቶ መሐመድ ኢብራሂም በ ላቸው በክልሉ የአገልግሎት አሰጣጡ ሙሉ በሙሉ ለማዘመን እንዲሁም ጥራትና ቅልጥፍናን ለማሻሻል እየተከናወኑ የሚገኙ ስራዎች የሚደነቁ መሆኑን ጠቅሰዋል። የመስተዳደሩ ይግባኝ ሰሚ ፍርድ ቤትም እያከናወነ በሚገኘው ተግባራት ላይ በጉብኝቱ የተመለከቷቸው ምርጥ ተሞክሮዎች በመስተዳደሩ ለመተግበር እንደሚሰሩም ገልጸዋል። ልዑካን ቡድኑ አባላትም በጉብኝታቸው ወቅት ለመስተዳደራቸው ፍርድ ቤት ግብዓት የሚሆኑ በርካታ ተሞክሮዎችን ያገኙ መሆኑን በመግለጽ ለተደረገላቸው አቀባበልና መስተንግዶ ምስጋናቸውን አቅርበዋል። ቀርበዋል። በሉካም ቡድኑ የድሬዳዋ አስተዳደር ከንቲባ ጽፈት ቤት፣ ሳይንስና ቴክኖሎጂ ኤጀንሲ ባለሙያዎች፣ የስካይሊንክ ካምፓኒ ኃላፊ እንዲሁም የመስተዳደሩ ፍርድ ቤቶች ስራ ኃላፊዎች እና ባለሙያዎች መገኘታቸውን ከክልሉ ጠቅላይ ፍርድ ቤት የተገኘው መረጃ ያመላክታል። ክብራት ተመልካቾቻችን ሐረሪ ቴሌቪዥን የእለቱ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ነው። ወደ ሀገር አቀፍ ዘገባዎች አለፍን። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሩሲያ እና ብራዚል አቻዎቻቸው ጋር ተወያይተዋል። በሌላ ዜና የኢፌዴሪ ገንዘብ ሚኒስትር አህመድ ሺዴ ከአውሮፓ ኢንቨስትመንት ባንክ ምክትል ፕሬዝዳንት ጋር በልማትና ኢንቨስትመንት ትብብር ዙሪያ ውይይት አካሂደዋል። ሌንሽ መልስ ይህንና መሰል ሀገር አቀፍ ዘገባዎችን በተከታይነት ታቀርበዋለች። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሩሲያና ብራዚል አቻዎቻቸው ጋር ተወያይተዋል። በብራዚል ሪዮ ዲጅኔሮ የተካሄደ በሚገኘው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ እየተሳተፉ የሚገኙት ሚኒስትሩ ከስብሰባው ጎን ለጎን የሁለትዮሽ ውይይቶችን አድርገዋል። ዶክተር ጌዲዮን ከሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ጋር ባደረጉት ውይይት የኢትዮጵያንና ሩሲያ ሁሉን አቀፍ ግንኙነት መጠናከሩን በማውሳት የሀገራቱን ትብብር ይበልጥ ማጠናከር አስፈላጊ መሆኑን ገልጸዋል። ሰርጌ ላቭሮቭ በበኩላቸው ሩሲያ በሁለትዮሽና ባለብዙ በባለ ብዙ ወገን የትብብር መስኮች ተጨባጭ ትብብር በማድረግ ታሪካዊ ግንኙነቱን ለማጠናከር ቁርጠኛ መሆኗን አረጋግጠዋል። ዶክተር ጌዲዮን በተመሳሳይ ከብራዚል የውጭ ጉዳይ ሚኒስትር ማሮ ቪዬራ ጋር ባደረጉት ውይይት ሀገራቱ በምግብ ዋስትና፣ በግብርና ምርታማነት፣ በዓለም አቀፍ የአስተዳደር ተቋማት ማሻሻያ፣ በኃይል ሽግግርና በሌሎች ዘርፎች ባላቸው ትብብር ዙሪያ መክረዋል። የኢፌዴሪ ገንዘብ ሚኒስትር አህመድ ሽዴ ከአውሮፓ ኢንቨስትመንት ባንክ ምክትል ፕሬዚዳንት አምብሮዌት ፉሌ ጋር በልማትና ኢንቨስትመንት ብር ዙሪያ ውይይት አካሂደዋል። የአውሮፓ ኢንቨስትመንት ባንክ በኢትዮጵያ ኢኮኖሚና ማህበራዊ እድገት ዙሪያ ተጨባጭ አስተዋጽኦ ከማበርከት አኳያ ጉልህ ሚና ያላቸው ዘርፎች ላይ ለሚያደርገው ቀጣይነት ያለው ድጋፍ አቶ አህመድ ሽዴ ምስጋና አቅርበዋል። በተለይም በአነስተኛና መካከለኛ ኢንተርፕራይዝ ፋይናንስ፣ ውሃ፣ የንጽህና አጠባበቅና በሂስቶች ስራ ፈጠራ ልማት የተደረገ ላለው ቁርጠኝነትና ቀጣይነት ያለው ድጋፍ ነው ሚኒስትሩ ምስጋና ያቀረቡት የባንኩ ምክትል ፕሬዚዳንት በበኩላቸው ኢትዮጵያ ለኢኮኖሚ ልማትና እድገቷ ቅድሚያ ትኩረት ሰጥታ እያከናወነቻቸው ባሉ ዘርፎች ላይ ሙሉ ድጋፋቸውን አጠናክረው እንደሚቀጥሉ አረጋግጠዋል። ድጋፉም ለአዲሱ ዓለም አቀፍ የአውሮፕላን ማረፊያ ፕሮጀክት በገንዘብ ለመደገፍ ያሉ አማራጮችን ማየትን ጭምር እንደሚያጠቃልል በውይይታቸው ገልጸዋል። ኢትዮጵያ በመንግስትና የግሉ ዘርፍ ትብብር የስታርታፕና የቴክኖሎጂ ፈጠራ ማዕከል እየሆነች ነው ሲሉ የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ገልጸዋል። የትምህርት ሚኒስቴር የኢኖቬሽንና ቴክኖሎጂ ሚኒስቴር እንዲሁም የስራና ክህሎት ሚኒስቴር ከአፍሪካን ብሬንስ ጋር በመተባበር ያዘጋጁት ኢኖቬሽን አፍሪካ 2025 የአፍሪካ የትምህርት አይሲቲና ክህሎት የሚኒስትሮች ስብሰባ በ21ኛው ክፍለ ዘመን አፍሪካን ማስተማርና ማብቃት በሚል መሪ ሀሳብ ከትላንት ጀምሮ ተካሂደዋል። በስብሰባው ለኢኖቬሽንና ትምህርት ሽግግር ዲጂታል ቴክኖሎጂን አቅም መገንባት በሚል የሚካሄደውን የፓናል ውይይት ያስጀመሩት ዶክተር በለጠ ሞላ ስብሰባው የበለጸገችና በቴክኖሎጂ ያደገች ሀገር ለመገንባት ወሳኝ ሁነት መሆኑን ገልጸዋል። በአፍሪካ በኢኖቬሽን ና ቴክኖሎጂ ላይ የተመሰረተ የዲጂታል ኢኮኖሚ ለመገንባት ኢትዮጵያ በትብብር በመስራት ሁሉንም የፈጠራ አቅሞች በመጠቀም ለወጣቶች ምቹ የዲጂታል ስነ ምህዳር ለመፍጠር ቁርጠኛ መሆኗንም ጠቁመዋል። አፍሪካን በኢኖቬሽንና ቴክኖሎጂ አለም አቀፍ ተወዳዳሪነት ለማሳደግ ወጣቶች በሳይንስ ቴክኖሎጂ፣ ኢንጂነሪንግ እና ሂሳብ ትምህርቶች ማብቃት ማውጣት እንደሚያስፈልግ ጠቅሰው ኢትዮጵያ ያልተቋረጠ ጥረት እያደረገች እንደሆነም አስገንዝበዋል። በንግድ ዘርፍ በተሰሩ ሰፋፊ ስራዎች ከፍተኛ ውጤት መመዝገቡን የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳውን ጎፌ ገልጸዋል። የንግድና ቀጠናዊ ትስስር ሚኒስቴር የተጠሪ ተቋማት፣ የክልልና የከተማ አስተዳደር የንግድና ገበያ ልማት ቢሮዎች የ9 ወራት እቅድ አፈጻጸም ግምገማ የተካሄደ ነው። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳውን ጎፌ በዚህ ወቅት እንደገለጹት በቴክኖሎጂ በመታገዝ የኦንላይን ምዝገባ ለ26 ሚሊዮን አገልግሎት ፈላጊዎች የተሰጠበት ከዚህ ቀደም ያልነበረ የኢንስፔክሽን ስራ መከናወኑንም አንስተዋል። የቅዳሜና እሁድ ገበያዎችን በማስፋፋት የሲሚንቶ የግብይት ስርዓት እንዲሁም ሌሎች ተግባራትን በማከናወን አቅርቦት እንዲጨምር የዋጋ ንረት የተረጋጋ እንዲሆን ማስቻሉን ተናግረዋል። በውጭ ንግድ አፈጻጸም ከፍተኛ ውጤት የተመዘገበበት ሲሆን በበጀት አመቱ 9 ወራት 5.3 ቢሊዮን ዶላር መገኘቱን አስታውቀዋል። በሌላ በኩልም ከ110 ሺህ በላይ ህገ ወጥ ነጋዴዎች ላይ እርምጃ መወሰዱን ጠቁመው ጠንካራ የነዳጅ ግብይት ቁጥጥር ስርዓት በመዘርጋት በህገወጥ የነዳጅ ማደያዎች ላይ ከ100 ሚሊዮን ብር በላይ ቅጣት መጣሉን ተናግረዋል። ክብራት ተመልካቾቻችን፣ ከሐረሪ ቴሌቪዥን ለለት ያዝንላችሁ ዜናዎች ተተላችሁ ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰናይ ጊዜ።